ሰላም ሰላም የኬቢ ኦንላይን ፋሚሊዎች፣ ዛሬ ይዤላችሁ የቀመጠው ሱቫ አፕ ላይ እንዴት አርገን የፊት አሻራ እንሰጣለን፣ እንዴት አድርገን እንከፍታለን የሚለውን ነው። በመጀመሪያ የተላከልን ሊንክ እንጫናለን። በምን እጫንበት ሰዓት ልክ በዚህ መልኩ ያመጣልናል። በዚህ መልኩ ሲያመጣልን ዳውንሎድ ኦን ሆስት የሚለውን ነከዋለን። እሱን ስንነከው ዳውንሎድ ኤንድ ቢካም ሆስት የሚለውን ነከዋለን። እሱን ስንነከው ልክ በዚህ መልኩ ያመጣልናል። ኢንስታል እናደርጋለን ከፕሌይ ስቶር ላይ ፕሌይ ስቶር ላይ ኢንስቶል ካደረግን በኋላ ኦፕን የምትል ኦፕሽን ትመጣለች። አለች ስልካችሁን ኦፕን እንዳታለን ማለት ነው። ኦፕን ካልናት በኋላ ልክ በዚህ መልኩ ያመጣልናል። በዚህ መልኩ ሲያመጣልን ሳይን ጎግል ሎጊን የሚለውን እንነከዋለን። ጎግል ሎጊን የሚለውን ስንነከው የራሳችንን ኢሜል ያስመርጠናል የምናውቀውን ኢሜይል ፓስወርዱን የምናውቀውን ኢሜይል እንመርጥለታለን። ልክ ስንመርጥለት በቀጥታ ወደ አፑ ያስገባናል ማለት ነው። እኔ አሁን የምፈልገውን ኢሜይል እመርጥለታለሁ። ልክ ስመርጥለት በዚህ መልኩ ወደ ውስጥ ያስገባኛል ማለት ነው። ወደ ውስጥ ያስገባኝ ልክ በዚህ መልኩ ኦፕሽኖችን ያመጣልኛል። በመጀመሪያ ካንትሪ ራሳችን የምንኖርበትን ኢትዮጵያ ከሆነ ኢትዮጵያ ዩናይትድ ስቴትስ ከሆነ ዩናይትድ ስቴትስ ምን የምንለውን እንሞላለን ማለት ነው። ከዛ ፆታ ሜል ከሆነ ሜል ፊሜል ከሆነ ደግሞ ፊሜል ብለን እንሞላለን ማለት ነው። ከዛ ከሞላን በኋላ ጆይን ሱባ ምትሏን ነካታለን ማለት ነው። ጆይን ሱባ ምትሏን ስንነካት ልክ በዚህ መልኩ ወደ ውስጥ ያስገባናል። ሲያስገባን እችን ሳይን እንላታለን፣ አሉምት እናደርጋለን፣ ሳይኒን እንላለን። ሳይኒን ካልን በኋላ ልክ በዚህ መልኩ ያመጣልናል። ባክ እናረጋለን፣ የባክ በትናችን እንጫናለን፣ የስልካችንን ልክ። የስልካችን ባክ ካረግን በኋላ በመጀመሪያ አሁንም ማሰምርላችሁ ወይም ደግሞ አሻንጉሊቷን እነካታለን ማለት ነው። አሻንጉሊቷን ስንነካት ልክ በዚህ መልኩ ወደ ውስጥ ይወስደናል። አሻንጉሊቷን ተቻለን። ከዛ በኋላ የምናረገው ነገር ቢኖር ይህ እንደዚህ አንዳንድ ነገሮችን ያሳያችኋለሁ። እሺ አሁን ከዚህ በኋላ የምናደርገው ነገር ቢኖር በመጀመሪያ ቬሪፊኬሽን የሚለውን ነው። ምክንያቱም ቬሪፋይ ካላደረግን የኛ ታስክ ስለማይጀምር ቬሪፊኬሽን የሚለውን ነክተን ቬሪፋይ እናደርጋለን ማለት ነው። ከዛ ልክ አሁን እንደዚህ በዚህ መልኩ ሲያመጣልን ቬሪፋይ ናው እምትለዋን እሷን እነካታለን። እሷን ስንነካት ልክ በዚህ መልኩ ይወስደናል። በዚህ መልኩ ሲወስደን ፕሊዝ አፕሎድ ዮር ክሊር ፖስት ፎቶ ኦር ዮር ሰልፍ ይላል። እሷን ነካታለን። እሷን ነካና ፎቶ እንነሳለን። ብርሃናማ በሆነ ቦታ ላይ ማለት ነው። ብርሃናማ በሆነ ቦታ ላይ ፎቶ ከተነሳለት በኋላ ስንነሳ፣ ክሊር የሆነ ፎቶ ነው የምንነሳለት። ከዛ በኋላ ይህን ቬሪፊኬሽን ከጨረስን በኋላ ልክ ሩም ላይ እንመጣለን። ሩም ላይ ከመጣን በኋላ የማይክ ምልክቷን ነካለን። የማይክ ምልክቷን ለክተን ከዛ በኋላ ልክ በዚህ መልኩ የራሳችን ሩም እንከፍታለን። በመጀመሪያ ፒክቸር እንመርጥለታለን። የምፈልገውን እኛ ራሳችን ይሆናል ለምናስበው ፒክቸር ነው መርጥለት። ፒክቸር ከመረጥን በኋላ ኦኬ እንለዋለን። ኦሪ ይለናል። ከዛ በኋላ ልክ በምታዩት መልኩ እዚህ ጋ ጽሁፍ ጻፍ ይለኛል። ዌልካም ትችላላችሁ እናንተ ደስ ያላችሁ እኔ ኬቢ የለፈው ከዛ በኋላ ይሩም ወንበር ቁጥሩን ይለናል። ከፈለግን ዘጠኝ ከፈለግን አስራ አምስት ከፈለግን ደግሞ ሀያ አምስት ማድረግ እንችላለን። እኔ ደስ ያለኝን ሰጥቻ አልፋለሁ። እናንተም ደስ ያላችሁን ሰጣችሁ ማለፍ ትችላላችሁ። ከዛ በመቀጠል ጎ ላይቭ የሚለውን እነካለን ማለት ነው። ጎ ላይቭ የሚለውን ስንነካ ልክ በዚህ መልኩ ወደ ውስጥ ያስገባናል ማለት ነው። ከዛ ወደ ውስጥ ካስገባን በኋላ እኛ ይህ የራሳችን ሩም ስለሆነ እኛ መቀመጥ የምንችለው ኤምሲ የምትለዋን ወይም ደግሞ ማይክ ኦነር የምትለዋጋ ነው የምንቀመጠው ማለት ነው። ሌሎች የኛ ልጆች ወይም ደግሞ እኛ የምናስገባቸው ሰዎች የሚቀመጡበት ቦታ ናት። ከዛ በኋላ የሰራ ነውን ክላይም ለማለት ታስክ የምትለዋን ነካት አለን። ታስክ የምንለዋን ስንነካት ልክ በዚህ መልኩ ያመጣልናል። በዚህ መልኩ ሲያመጣልን ያው ለምሳሌ ክሌም ይለኛል። እቺን ክሌም ላለው ክሌም ካልኩት ልክ ያጠቁረዋል ማለት ነው። በቃ ሰዓታችንን ሰርተን ስንጨርስ እዚህ አፕሊ ለሁለት ሰዓት መቀመጥ መቻል አለብን። ለሁለት ሰዓት፣ ለሶስት ሰዓት ያክል በቃ ኦንላይን ለጀማሪዎች ለሶስት ሰዓት ነው የሚለው። ለጀማሪዎች ስትሆኑ ሶስት ሰዓት በደንብ አድርጋችሁ ሞልታችሁ መቀመጥ ትችላላችሁ። በፍጹም በፍጹም ማይክ ኦፍ ማድረግ አይቻልም። ምክንያቱም ማይክ ኦፍ ስታደርጉ ይቀጥላችኋል። ከዚያ እናንተ የምትቀመጡበትን ቤት አሳያችኋለሁ እኔ ፋሚሊ በእኔ ፋሚሊ ወይም በእኔ ኤጀንት ስለመጣችሁ ልክ እዚህ ውስጥ ትገባላችሁ። ከገባችሁ በኋላ ይህን ማሳያችሁን አይዲ ሰርች ታደርጋላችሁ ማለት ነው። ይሄ አይዲ ስንት መሰላችሁ? 65 56 99 129 ከዛ ልክ በዚህ መልኩ ያመጣልናል። ፕሮፋይሏን እነካታለን። ፕሮፋይሏን ስነካት ልክ በዚህ መልኩ ያመጣልናል ማለት ነው። ሰርች ስናረጋች ሰርች ባሯን ስነካት ሰርች እናረግና ከዛ በኋላ ልክ በዚህ መልኩ ያመጣልናል። ልክ እዚጋ የምታየን የጎጆ ምልክት አለች። እሷን የጎጆ ምልክት እንነካታል ልክ ስነካት በቀጥታ ወደ እኔ ሩም ወይም ደግሞ ወደ እኔ እንትን ያመጣላችኋል። ልክ በዚህ መልኩ ሲያመጣላችሁ እናንተ እንደዚህ በምታዩዋቸው ከአንድ እስከ 24 በተደረደሩ ወንበሮች ላይ መጣችሁ ቁጭ ብላችሁ ታስካችሁን እኔ ቤት ላይ መስራት ትችላላችሁ ማለት ነው። ሁሌም ማታ አንድ ሰዓት እኔ ቤት ውስጥ ጋምብል አለ። ጋምብል አይለፋችሁ። ሁሌ ማታ ማታ አንድ ሰዓት ላይ በጣም ብዙ ጋምብል እናደርጋለን። የጋምብል ፖይንት አይለፋችሁ። ተቀላቀሉ። እሺ፣ እሺ። ከዛ በመቀጠል ልክ ታስካችንን በዚህ መልኩ የሰራን ንክ ላይም እንላለን፣ ሪሲቭ እንላለን። ሪሲቭ ካልን በኋላ ከኛ የሚጠበቀው ፓርት በሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እኛ አንድ ሳምንት ከሞላን በኋላ ዌልካም ታስካችን ከጨረስን በኋላ ምን እናደርጋለን የሚለውን በሌላ ቪዲዮ በቀጣይ ቪዲዮ ላይ አሳያችኋለሁ ሰብስክራይብ እያደረጋችሁ ሼር ኮፒ